የኢትዮጵያ አየር ኃይል በ1928 ዓ ም የተመሰረተ ሲሆን የአገሪቱን የአየር ክልል በማስጠበቅና ና ሉዓላዊነቷን ከውጭ ወራሪዎች በመታደግ ረገድ የማይተካ ሚና ያለው ግዙፍ ተቋም ነው። ተቋሙ በበርካታ ውጣ ውረዶች ውስጥ ያለፈ ሲሆን በተለያዩ ጊዜያት ኢትዮጵያ ከውጭ ሀገራት የተቃጣባትን ጥቃት በመቀልበስ ረገድ ታሪክ የማይዘነጋው ገድል ፈጽሟል። ለአብነት ያክል ለመጥቀስ እንኳን በ1970 ዓ ም የዘያድ ባሬት ጦር ኢትዮጵያን ለመውረር በቃጣው ጊዜ አይቀጡ ቅጣት ቀጥቶ ሉዓላዊነቷን አስከብሯል። ከዚያም ባለፈ በ1990 በኢትዮ ኤርትራ በተካሄደው ጦርነት ዳግም ድል በመጎናጸፍ አኩሪ ታሪክ የሠራ ተቋም መሆኑንም የታሪክ መዛግብት ያስረዳሉ። በጎረቤት ሀገራት ላይ በሽብርተኞች ጥቃት ሲቃጣ የተሰጠውን ሰላም የማስከበር ተልዕኮ በመወጣት በሶማሊያ አልሸባብ፣ በትንዛኒያ፣ በዳርፉርና ብዬ ሳይቀር በድል መመለሱ ታሪክ መሰክር ነው። ይህንኑ መሰረት በማድረግም አየር ኃይሉ ከቅርብ ጊዜያት ወዲህ ምስረታውን በደማቅ ሁኔታ ማክበር ጀምሯል። ዘንድሮም ለሶስተኛ ጊዜ የሚያከብር ሲሆን ከጥር 15 እስከ 19 የሚከበረውን ምስረታውን አስመልክቶም አስፈላጊውን ቅድመ ዝግጅት ማጠናቀቁን የአየር ኃይሉ ዋና አዛዥ ሌቴናል ጄኔራል ይልማ መርዳሳ ከኦቤ ኖርኖፍ አፍሪካ ጋር ባደረጉት ቆይታ ተናግረዋል። አየር ኃይሉ ሲገነባ የተለያዩ ውጣ ውረዶች አጋጥመውት እንደነበር በዚህ መልኩ ያስታውሱታል። በጣም በውጣ ውረድ ነው የተገነባው። አንዴ ጥሩ ይገነባል፣ አንዳንዴ ይወድቃል፣ አንዳንዴ ደግሞ ጠቅላላም ይፈርሳል። ለምሳሌ ኢህአዴግ ሀገሪቷን በሚቆጣጠርበት ጊዜ ይሄ ተቋም ቶታሊ ፈርሶ ነበር እና ተበትኖ ነበር። ከዛ በኋላም እየወረደ እየወጣ ወደ መጨረሻዎቹ ኢህአዴግ ስልጣን በሚለቅበት እና አዲስ መንግስት ከሚመጣበት ጊዜ እዚህ ላይ ነው የነበረው ለማለት ትንሽ ይከብዳል እና ብዙ ችግሮች ነበሩ። ለምሳሌ የጥገና ሲስተማችን በጣም በጣም የወረደበት፣ ስልጠና፣ ምልመላ የግዳጅ አፈጻጸም የሰራዊት ስነልቦና ራሱ። ለምንድን ነው ስነልቦና እንትን ምል ብዙ ጊዜ የሰራዊታችን ስነልቦና ልቦና ከፖለቲካ ጋር የተሳሰረ ነው፣ ከወይ ከዘር ጋር የተሳሰረ ነው ሲገነባ ራሱ ይሄ በጣም አደገኛ ነው ለሰራዊት ግንባታ። ከለውጡ ማግስት ወዲህ ግን በተቋሙ ላይ ስር ነቀል ሪፎርም በመደረጉ በአራት ዋና ዋና ጉዳዮች ላይ ትኩረት ተሰጥቶ ሲሰራ ቆይቷል ያሉት በአራት ነገሮች ነው እንደ ፒላር ይዘን እንደ ምሰሶ ይዘን ስንሰራ የነበረው አንዱ የሰው ሀይል ግንባታ። የሰው ሀይል ግንባታ ስንል አንደኛ ስነ ልቦና ነው እና ዝንባሌ። አንድ ሰው የዚህ ተቋም አባል ለመሆን ለማገልገል አንደኛ ከየትኛውም የፖለቲካ አስተሳሰብ፣ ድርጅት አስተሳሰብ ነፃ መሆን አለበት። ሁለተኛ ብሄርተኝነትና ዘረኝነት ጎጠኝነትን የመጸየፍ ዋንስ ሰራዊቱ ሰልጥኖ ዩኒፎርም ለብሶ ኢትዮጵያ ባንዲራ ፊት ቃል ከገባ ኢትዮጵያዊ ነው። የኢትዮጵያ ሰራዊት ነው እንጂ የክልል ምናምን አይደለም። ሶስተኛ፣ የውጊያ መሰረተ ልማት የምንለው አሁን በአካባቢ የምታዩ የአውሮፕላን ማኮኮቢያ ማቆሚያ፣ ጥገና ቦታ፣ ሾፖች ምናምን በሙሉ እንደ አዲስ ነው እንትን ያደረግነው። አራተኛ፣ ኢትዮጵያ አየር ኃይል ለኢትዮጵያ ታላቅ ሀገር የሚመጥን አድርገን እንገንባ፣ አካባቢውን እንቀይር፣ የስራ አካባቢ የመቀየር ስራ እና ሳቢ እና ሰው መጥቶ ሊሰራበት ወጣት መጥቶ ሊሰራበት የሚመኘው ቦታ መሆን አለበት ብለን እነዚህ አራቱ ፒላሮች ይዘን ነው ሪፎርሙን የሰራ ነው። አየር ኃይሉ ሰማዩ የኛ ነው በሚል የአየር ክልሉን በሃያ አራት ሰባት በተጠንቀቅ የሚቆጣጠርና የሚጠብቅ መሆኑንም ነው የተናገሩት። ምስረታውን በደመቀ ስነስርዓት የኢትዮጵያን ግዙፍ የአየር ኃይል ታሪክ በሚመጥን መልኩ ይከበራልም ብለዋል። በኢትዮጵያ አቆጣጠር ከጥር 15 እስከ 19 ነው። በእንደ ፈረንጆች ጃንዋሪ 23 እስከ 27 ባለው ይከበራል። ሶ በዚህ ላይ ህዝባችን ሁሉም በነቂስ መጥቶ እንዲያከብር ኦንላይን ዌብሳይት ከፍተናል። ሶ ያ ዌብሳይት ከሚያዘጋጅ ልታገኙ ትችላላችሁ። ያንን አዘጋጅ በደንብ አብረን አምረን ደምቀን የሚመጡ እንግዶችን አስደስተን እንድናከብር እንጠይቃለሁ።